ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች ደህና ናቸው? የኛ ደህና አለን። በያላችሁበት ሰላማችሁ ብዝት ብዝ ዝት ይበልልን። ዛሬ የመጣሁበት ቪዲዮ አልገባችሁ። ሰሞኑን በጣም ፕራንክ ያበዛ እንደሆነ እናውቃለን፣ ግን ደግሞ አንዳንድ ጊዜ ልክ መመላለስ አለብን። ከዛ በኋላ እንመለሳለን ትንሽ። ግን ይሄ ምናልባት የመጨረሻ ይሆናል ብዬ ተስፋ አደርጋለሁ። የእሱን አላውቅም፣ ግን እኔ ግድ በቃሌን መመለስ አለብኝ። ምክንያቱም ከዚህ በፊት የነበረው ቪዲዮ ላይ እንዳያችሁት እንግዲህ ሲጋራ ጭሳሉ ምናምን ብሎ በጣም ትን ያለ ነበረ፣ እና ደግሞ ሴት ልጅ ብድሯን ካልመለሰች አተጎለድ ብዬ ቁጭ ተነስቻለሁ። እና ዛሬ ላደርግ ያሰብኩት ምንድነው መሰላችሁ በጣም ከባድ ከባድ አይዲያ ነው። ምንድነው እሱም የለበስኩት አለባበስ በጣም ነው የሚያስጠላው። በጣም አጭር ልብስ ነው የለበስኩት። በጣም ስላችሁ አልገባችም። የታናሽ እህቴ ልብስ ነው። ጠቦኛል፣ አጥሮኛል ነው በጣም አጭር ነው ልብሱና ጭራሽ የኔ አይደለም። ሰው እሱን አድርጌ ከጓደኞቼ ጋር ወንዶችም አሉ ክለብ ልሄድ ነው፣ ልጨፍር። እንደዚህ ለብሼ ይለዋለሁ ማለት ነው። ሚሊም አሳብደዋለሁ አሳብደዋለሁ ምክንያቱም እሱ እኔን በጣም በተደጋጋሚ እያበሳጨኝ ነው። ስለዚህ እኔም አሁን በዚህ መጥቼበታለሁ። ጭንቅላት ያስፈልጋል ለሁሉም ነገር ቻለው እና አሁን እሱ እዛ ጋር ቁጭ ብሏል ሰው እኔ ደግሞ አጭሬን ልብሴን ለብሼ ቦርሳይን ምንም እንዳልተፈጠረ ቀጥቤ ፈቃዱንም አልጠይቅም ሀሳቡንም አልጠይቀውም ልብሴን ብቻ ለብሼ ወጥቼ ወደ ክለብ ሄዳለው ነው ምለው። መሽቷል፣ የቪዲዮ ጥራትም ከቀነሰባችሁ እንግዲህ ትረዱኛላችሁ በየሰባለው፣ ምክንያቱም በማታ የተቀረጸ ቪዲዮ ነው። እኔ ክለብ ለወጣ እስቲ ሚሊ ምን ያደርገኛል? ይገልኛል፣ ሲጣርጎ ወይ ሲጂ ብሎ ይፈቅድልኛል። እንደዛ ለብሼ እንደዛ ከፈቀደልኝ ተለያየን እና እንደምትወዱ ተስፋ አደርጋለሁ። እና ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ ባካችሁ። ሰብስክራይብ ለምድ ነው፣ ቆይ ማታ ታደረጉን ለምንድነው ሰብስክራይብ የማታደርጉት? ሰብስክራይብ አድርጉ እንጂ። ሰብስክራይባችሁ በጣም ለኛ ያስፈልገናል። ለእናንተ ምንም ማለት አይደለም። ዘና እስካላችሁበት ድረስ ሰብስክራይብ አድርጉ እባካችሁ። እና ቪዲዮውን ላይክ በማድረግ ጀምራችሁ ያኔ ፕራንክ ከፍታለ እንዲቀመጥ አድርጉ እና ለጓደኞቻችሁ ሼር አድርጉላቸው ቢያንስ ለአንድ ለሁለት ሰው እንኳን ሼር አድርጉ እና ሳብስታይታችሁን ደግሞ ኮሜንት ላይ አስቀምጡልን እና ሚሊን ለማቃጠል ዝግጁ ነን። ወደ ቪዲዮ እንሄዳለን። አብራችሁን ቆዩ፣ ካሜራ አስተካክሎ እንመለሳለን። ማሪ በቃ የወጣው ነው። ወዴት? ምን ቀሚስ ላይ የለበስኩት? የምን ቀሚስ የት ነው

ዘን ያካበርከው ነው ያከበርከው። አሁን ልብሱን ብትቀይሪ አሪፍ ነው። ነው ፍራንክም ነው ብለሽ ደብሮኛል። ለጥፊ ሶሪ። ለማንኛውም እሺ። ችግር የለውም። በቃ ምን አንቺ ቤት ይቅርታ ይቅርታ። እንደዚህ ለብሳማ በጣም አናዳኝ እኮ ነው። እንደዚህ ለብሳ እንደዚህ አይነት ነገር በራቁት መንገድ ላይ የሚሄድ ማለት እኮ

ሀሳብ ስታይታችሁን ኮሜንት ላድርጉልን፣ ቪዲዮአችን ላይክ አድርጉ እና ሰብስክራይባችን። ጉዳይ ምን ተላቸዋል? ሰብስክራይባችን ጉዳይማ በቃ አሳዛኝ፣ አሳዛኝ። ቀጥ ብሎ ቆመን ያለው ረጅም ጊዜ ሆኖ፣ ከቆመ አንድ ሁለት ራሱ የጨመረን ነው። አዎ፣ ዩቲዩብ ስቱዲዮ ላይ ነው የቀነሰብን፣ የቀነሰብን ነው። ለሰብስክራይባችን እባካችሁ በእናታችሁ፣ አራቱ ምንድን ነው ምንድን ነው ምንድን ነው እንደብራለን እዚህ። ያ ቤተሰብ ፋሚሊ ጋር ሰብስክራይብ አድርጉ በእናታችሁ። ሰብስክራይብ እያረጋጁ ቻናላችንን አሳድጉልን። ለእናንተ ምንም አይቀንስም። እኛ ደግሞ ያው በቅርቡ ከእግዚአብሔር ጋር ልንጋባ ስለሆነ ጀመ በቃ ሳባሴታችሁን ኮሜንት ላይ ጻፉልን።